ወቅቱ የነበሩ አለቆች ደውለው ሶስት ሁለት ጋዜጠኞች አንድ እኔን ከሾፌር ጋር አብረው መደቡና ሄዳችሁ መሰረት ድንጋይ ታነሳላችሁ ነው። መጀመሪያ ኦፊሻል አልነበረም ነው፣ እና የት ነው የምንሄደው? ጉባ የሚባል ቦታ ትሄዳለች ተባለ። ከዚህ አሶሳ ነው የገባነው። አሶሳ ማታ ላይ በ23 ገብተን ሌሊት በ24 ነው ከአሶሳ ተነስተን ወደ ጉባ። ጉባ ምን እንደሆነ አናውቀውም፣ አገር ይሁን መሬት ይሁን የምናውቀው ነገር ብቻ ስለተነገረን ሰዊዳ ከሌሊቱ 10 ሰዓት ጀምሮ ነው እንግዶች በሙሉ መኪና ይዘው መጓዝ የጀመረው። ይህ የታሪክ ሰናጁ ፎቶግራፍ ባለሙያው ዳኛ ብራና የሀገር ሰንደቅ የሆነው ታላቅ የኢትዮጵያ ህዳሴ ግድብ የትውውቅ ጅማሮ ነው። እውነትም አቧራው ሳይራገፍ ቁጭቱ ሳይፋቅ ጉባን ፍለጋ ጉዞ ቀጥሏል። ከአሶሳ እንደወጣ ነው ወደ 15 ኪሎ ሜትር ላይ ሹፌሩ አቧራውን እየሻሸለካ እየወጣ ነው። ከመንገድ ከፊት ያሉት መኪኖች እያቦኑ ሲሄዱ እና አጋጣሚ ሆኖ ወንዙ ውስጥ ሄዶ እንደዚህ ተንጠለጠለ። በቃ የመገልበጥ ያህል በለው እና በጣም እኛ ራስ ተዘንፈናል፣ ይዘን ወረደና መኪናው ቆሟል። ግን እንዲህ እንዴ አንድ ጎማ ወደ ላይ ተንጠልጥሏል። ሲነጋጋ 12 ሰዓት ተኩል አካባቢ ላይ መከላከያዎች ደረሱልን፣ አስፈንጥረው አወጡልን። ከዛ ሰው ሁሉ ሄዳል። መንገዱን አናውቀውም። ብቻችንን እየጠየቅን መንገድ ላይ ብቻ ጉባኤ የት ነው እያልን እየጠየቅን ቦታው ላይ ስንደርስ፣ እኛ ስንደርስ ኦሬዲ ተፈትሾ ሰው ገብቷል እኮ ሁሉም ሰው ገብቷል፣ እኛ ስንደርስ። ሄሊኮፕተሯ አስመጣ ጠቅላይ ሚኒስትሩ ሲመጣ እኩል ነው የደረሰው። በስራ ጉዞ የዕለት ተግባሩን ለመከወን በስፍራ የተገኘው ዳኛ በራም የታላቅ በስርዓቱን የታሪክ ክስተት የሚሰነድበትን ሁነት አስተናግዷል። እዛ ገባው ማለት የነበረበት ቦታ ለመድረስ ራሱ ርቀት አለ። በስራ ድንጋይ ነው ያለበት፣ በሩጫ ነው ምድርስ። እዛ እንደምንም ብዬ ደረስኩ። ያችን ፎቶግራፍ ጠቅላይ ሚኒስትሩ እኛ ማሪባናን ሲገፍቱ፣ ያችን ፎቶግራፍ አላስኩም። ስለ ታላቁ ህዳሴ ግድብ ትክክለኛነትና ቁጭት ለመንገር እርሱም የሚያስቀራቸው ምስሎችም ምስክሮ ነው ይቆማሉ። ሱዳንም ግብጽ መሄጃ ይቻታለሁ ካይሮ ላይ አባይ ምንድን ነው ይመስላል? እንደውም ፎቶግራፎች አሉ። አባይ በሱዳን ላይ ምንድን ነው የሚያደርገው? ግብጽ ላይ ሲሆን ምንድን ነው የሚያደርገው ማለት? ግብጽ ላይ እኮ በከተማ ውስጥ እንደ እንትን ነው የሚያልፈው፣ መዝናኛቸው ነው አባይ ኋላ ላይ ማለት ነው። እና ያ ሁሉ ያስቆጨኝ ነበርና አነሳ ነበር ያን ፎቶግራፍ ልዩነትን ለማሳየት ይህንን ማሳይ ይቻለሁ። እኛ አባይ ፏፏቴን ድሮ ሸመሰለ ደርግ ጊዜ ነው ያነሳኋት አባይ ፏፏቴን ይድሮ ማለት ነው። ከዛ በኋላ የተወሰነ ጊዜ ሂጄ አይቼዋለሁ እ ያንን እያየን ነው በቃ አባይ አባይ እያልን ይኖር ነው። ግድቡ ሊሆን መሰረቱ የተጣለበት ስፍራ ለዳኜና በስፍራው ለተገኙ ፍጻሜ ያለው ጅማሮ ሳይሆን ተስፋን ብቻ የታጠቀ ሆኖ እንዲስሉ ግድ ያለ ነበርም። እዛ ቦታ ላይ ያንን የመጀመሪያ መሰረት ጊዜ ጣል እውነት ይሆናል የሚል እንትንም ነበረኝ። የምታየው ዲዛይንና እዛ ቦታው ደግሞ ስፍራው ያን የነበረበት ሙቀት እንደያውም አሁን ሰው እየበዛ ግንባታውን እየገነባ ትንሽ ሰውም እየበዛ ጥሩ ሆኗል ያኔ የነበረው እኮ እሳት እሳት ማለት ይችላል እና እዚህ ውስጥ እንዴት አድርጎ ሶስት ገብቶ ይሰራል የሚል ነበር እና በተደጋጋሚ ጊዜ ግን እየተመላልኩ ሲሄድ ለውጡን እያየሁ ሲሄድ እንዴ እውነትም ይቻላል ከዛ እዚህ መጥተን ደግሞ የህዝቡን ስሜት ስታኝ ዛሬ ላይም ጅምሩን በምስል ለሰነደው ዳኝ እንኳን የህዳሴው ግድብና መልኮቹ በካሜራው እንዳስቀራቸው ምስሎች ሳይሆን በአዲስ እይታ ተቀይረው ይቻላል የተግባር መገለጫ ሆኗል ያኔ ምንም ነገር አልነበረም ባንክ ንግድ ባንክ መጀመሪያ ሲጀምር የሆነች ቤት እኮ ውስጥ ነው ንግድ ባንክ የጀመረው። ዛሬ ብትሄድ ያ በጣም ትልቅ ሆኖ ተስፋፍቶ ልዩ ሆኗል። አሁን በቅርቡ ከ2016 መጨረሻ አካባቢ ሄጃለሁኝ እና የሚገርም ለውጥ ነው ያየሁት። እና እኔ አካባቢ ሁሉ ጠፋኝ። ከድሮ የምታውቀው ሁሉ በውሃ ተሞልቷል። በአውሮፕላን ነበር አሮፕላን ላይ ሆኜ ሳይ ጭራሽ እኔ ቀይ ባህር ገባ ሆይ ነው ያልኩት። ምክንያቱም ስፋቱ፣ ትልቅነቱ እና ደሴቶች መሬት ላይ ደሴት ደሴቶች ባህር ላይ ታያለ እና ከዚህ በላይ መስራት እንደሚቻል ያሳየ የዳኝና የግድቡ ትስስር አድጎ ያኔ ለድማሚ ደረቱን የሰጠው ተራራ ያነሳበት ምስል አንድም የዚህ ታሪክ መልክ ደግሞም የገቢ ምንጭ ሆኖ ምስሉን በጨረታም በከፍተኛ ወገ የተሸጠበት አጋጣሚ ነበርም። ጅምሮ ያማረው ሂደቱ ያጎበጠው ታላቁ ኢትዮጵያ ህዳሴ ግድብ በየጊዜው የሚያሳያቸው ለውጦች እንዳሉ ሆኖ ተግዳሮቶቹም በዳኝ ምልከታ ውስጥ ያለፉ ነበሩ። ትናንትና ዛሬን ሲያነጻጽርም ሂደቱን ያወሳዋል። እኔ ያን የተሰሩትን ሜቴክ ሲሰራቸው የነበሩትን ነገሮች ሁሉ አይ ነበረ አሉ ፎቶግራፎች፣ አንዳንድ ፎቶግራፎች እና ይገርምኛል። ማለት በጣም ከባድ ነው። እኔ ባለሙያው ባልሆን በኢንጂነሪንግ ይሄ በጣም ችግሮች እንዳሉ ይነግር ነበርና ወዲያውኑ ለውጡ እንደመጣ ያው ጠቅላይ ሚኒስትር ሙጣቢ ወዲያውኑ ነው ሄዶ ጉብኝት አደረጉ። ከጉብኝት በኋላ አስቸኳይ እርምጃ፣ በጣም የተሰሩ ትልቅ ፎቶግራፎች አሉ አሉ። ድጋሚ ፈርሰው ነው የተሰሩት ትልቅ ለውጥ ነው ያለው። የግድብ ሁነት ባለበት ሁሉ ዳኝም ታሪክ ሲነዳውን ያስቀጥላል። እስቴዲየም ላይ የሚገርም የባለስልጣናቶችና የአርቲስቶች ጨዋታ የሚገርም ሚዳናንቅ ፎቶግራፎች አንስቻለሁ። እስቴዲየም ውስጥ ናይዳ ሯጮ ነው ቁንጣ ለብሰው ሲሮጡ ምናም ነይ ፎቶግራፎች ዛሬ ቀላል ይመስላል፣ ግን ከ2004 ማለት ነው የውድድር ያኔ ስታየው በጣም ነው የሚገርም። 2005 ለመጀመሪያ ጊዜ አባይ ግድብ አቅጣጫ ሲቀይር በሰው በሰው ኃይል አቅጣጫውን ሲቀይር የመጀመሪያ ቦታው ላይ ተገኝቼ ቀይሮ ውሃው ሲገባ ይህን ፎቶግራፍ አንስቻለሁ። ከጅምሩ የተገናኙት ዳኝና ታላቁ የኢትዮጵያ ሕዳሴ ግድብ ታሪካቸውን ሙሉ ለማድረግም በስፍራው እንደሚገናኙ ተስፋቸውን አኑረዋል። በአጭር ጊዜ ያልቃል ተብሎ ትልቅ ነገር ነው እና እኔ አየዋለሁ የሚል ግምት አለኝ።